እዚህ ግለሰብ አዲስ መረጃ ወጥተዋል። ያጀማ ግብረ አበሮቹ ከሀገር ለማስወጣት እየተባበሩ እንደሆነ አድኛን ያላዩንን እንኳን ወንድሞቼ ናፈቁኝ ብሎ ያለቀሱት እሳቸውን የሰደበው ጌታዬ? ወይ ሰበር ዜና እጅግ አሳሳቢ ቪዲዮ ነው። እስከ መጨረሻ ኮፒሊንግ ሼሪ ፖስት እያደረጋችሁ ነቢዩ ስ ላ ስለም መዝለፍ ምን አመጣው? በሐሳፍ መሸናነፍ ሲያቅትህ ወደ ሰው እምነት መጠህ እንዴት ታዋርዳለህ የሰውን እምነት? ታምር ነው ጥፍጥናው፣ የስማቸው ቃሉ እንኳን ልናፍርበት መቼ እንጠግባለን። በአላህ አያቶች የሚያላግጡ በረሱል ዓለይሂ ሰላቱ ሰላም የሚያላግጡ በአላህ የሚያላግጡ ሰዎችን አላ ዛሊሚን ያላቸው። ከትላንት ወዲያ አንዱ ምን ሲል እንደሰማው ታውቃላችሁ? ይሄ እስልምና የሚባለውን እናፈርሰዋለን። ነቢያችን መሐመድ ሰለላሁ ዓለይሂ ወሰለም ማለት ቀኝ አይኖቻችን ብቻ ሲሆን አይኖቻችን ናቸው ወላይ ዛሬ ስለዚህ ሰውዬ ጉድ ልንገራችሁ። ከዛ በፊት ግን ይህ ሰውዬ ልክ ያቺ ቁራን ቀዳ እንደታያችሁ ሰውዬ እንዴ! አህለን ወሰህለን ወመርሐባ። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ሰላም ድና የተከበራችሁና ተከታታዮቻችን ባላችሁበት የአላህ ሰላም፣ እዝነት፣ ረድኤት ኢንሻ አላህ ዛሬም እንግዲህ በጣም አነጋጋሪ በሆነ ቪዲዮን የተመለስኩላችሁ ማለት ነው። ኢንሻ አላህ ይህን ቪዲዮ ከመቼውም ጊዜ በላይ ለብዙዎች ተደራሽ ማድረግ አለባችሁ ሙስሊሞች እንግዲህ ይመለከታችኋል። እንዲሁም ደግሞ አማኝ ነኝ የምትሉ ሰዎች ማለት ነው። ማንኛውም ሰው አማኝ እንግዲህ የሌሎችን እምነት አያንቋሽም ። እምነቱም አይፈቅድለትም። በዚህ ደረጃ እፎ የሚባለው ሰው እንግዲህ ብዙ ተግባር እየፈጸመ ሙስሊሞችን እያንቋሸሸ ያለበት ሁኔታ ነው። እንዲሁም ደግሞ የኛ ውድ ነቢ ሙሐመድ ሰለላሁ ዓለይሂ ወሰለምን እየተናገረ እያንቋሸ ያለበት ሁኔታ ነው። መሐመድ የሚባልን ስም እንድታፍሩበት ነው የምናደርገው፣ እየሰራን ያለ ነው እንደዛ ተግባር ብዙ ሲያወራ ነበረ። ነገር ግን ለህግ መቅረብ አለበት። በባለፈው ቁርአን የቀደደችው እህታችን እንግዲህ በአጭር ጊዜ ውስጥ ነው ፍርድ የተሰጠባት። ስለዚህ እንግዲህ ይሄ ሰውዬ ካለበት ማንቁርቱን ተይዞ የተለያዩ ሀሳቦችም እየተነሱ ያለበት ሁኔታ ነው። መያዝ አለበት ለህግም መቅረብ አለበት። እንግዲህ እህት ወንድሞች፣ ሙስሊሞች፣ ኡስታዞችም የተለያዩ መልእክቶች ያስተላለፉት መልእክት አለ። እሱም በጋራ የምንመለከት ይሆናል። አብራችሁን ቆዩ። ለቻና አዲስ ኮና ሰብስክራይብ በማድረግ ነባሮ ቻና ላይ ላክ ላክ እያደርጋችሁ ሀሳብ ና እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዛሬ ረመዳን ስምንተኛ ቆ ነው፣ አላህ ይቀበለን። እንግዲህ ረመዳን በሰላም ምንጨርስ አላህ ያድርገን ኢንሻላህ እንደነዚህ አይነት ባለጌ ሰዎችን ለህግ መቅረብ አለባቸው። ኮመንት እንሻላህ በነብያችን ላይ ሰለዋት አውርዱ። አላሁመ ሰሊ ወሰሊም ላሲናማ ለም ነቢይን ስ ላ ለም መዝለፍ ምን አመጣው? በሀሳብ መሸናነፍ ሲያቅትህ ወደ ሰው እምነት መጠህ እን ታዋርዳለ የሰውን እምነት የዚህ ፕሮግራም መነሻ። በመሀይም ግን ምን ይፈረዳል? በአልአዋቂ ምን ይፈረዳል? ቢያንስ ቢያንስ የአንድን ሰው አባት እንኳን መስደብ እንደማይቻል ያቃል። ይህ ሰው ለምንግና ቀን እንዲህ አንድ ነጥብ አምስት ቢሊዮን ሙስሊሞች ህይወታቸው ሊሰውላቸው ቅንጣት ወደኋላ የማይሉላቸውን የማይሉላቸው ነብይ አለይሂ ሰላት ወሰላም ወሰለም ይህ ተራ ሰው በክፉ አነሳቸው፣ በአደባባይ ሚዲያ ላይ ዘለፋቸው። ከመካ ተነስተው ወደ መዲና የሄዱት ታላቁ ነቢይ ሐቅን ለመቀበል ውሸትን ለመራቅ ነበረ። ከሴትም ምርጥ ሴት እንስጥ ተብሎ ነበረ፣ ከስልጣንም የፈለከው ስልጣን እንስጥ ተብሎ ነበረ፣ ከወንበርም ወንበር እንስጥም ተብሎ ነበረ። ግን የፈለጉት ሐቅን ስለሆነ ተሰደዱ። እሳቸውን ነበር የሰደቡ። የሰው ልጅ ሁሉ ነፍስ ነፍሴ ባለበት ሁሉም ራሱን ብቻ መቆጣጠር በማይችልበት በዛሽ ቂያማ ቀን የሁሉ ነፍስ አንድ አይነት ድምፅ ባሰማበት ነፍሴ ነፍሴ ነፍሴ ሲል፣ እሳቸው ግን ኡመቴ ኡመቴ ኡመቴ የሚል ድምፅ ነበር ያሰሙት። እሳቸው ነው እንደሰደቡ የሰው ልጆች ጌታቸውን እንዲያውሱ ቀን ከሌሊት እንዲያለክሱ መቀራረቢያ ሆናቸዋል ብለው ሚዕራጅ አድርገው ሰላትን ይዞ መጥተዋሉ። በወራት የምንሄድበት መንገድ በአንድ ሌሊት ይዞ መጥተዋሉ። እሳቸውን ነው እንደሰደበው የመዲና ዛፎች ሁሉ ሰለዋቱላሂ ወሰላሙ ዐለይሂ ያ ረሱልላህ የሚሏቸው እሳቸውን የሰደበው ግመል እንኳን ሸክሟ ሲበዛባት ከሷ የምታቀርበው ለሳቸው ነበር። እሳቸውን ነው የሰደበው። ለሰው ልጆች ሁሉ መድኃኒት ለዓለማት ሁሉ እዝነት አድርጎ እኛን ያላዩንን እንኳን ወንድሞቼን አፈቁኝ ብሎ ያለቀሱት እሳቸውን የሰደበው ጌታዬ ታላቁ ሸፋዓተል ኩብራ ከረሱል እጅ አንተ ወፍቃን ከዚህ ግለሰብ አዲስ መረጃ ወጥተዋል። ያ ጀማዓ ግብረ አበሮቹ ከሀገር ለማስወጣት እየተባበሩ እንደሆነ አዲስ መረጃ ወጥተዋል። ቪዲዮን ሼር አድርጋችሁት፣ በአስቸኳይ በህግ ቁጥጥር ስር ሊውል ይገባል እኮ ኮንዶሚኒየም አካባቢ እንደታየ አዲስ መረጃ ወጥቷል። ቪዲዮን በደንብ አድርጋችሁ ሼር ቪዲዮን በደንብ ሼር አድርጋችሁ። ይህ ግለሰብ ለህግ ልናስይዘው ይገባል። ቪዲዮን ሼር ማድረግ እንዳይረሳ። ያጀማ ሰበር ዜና እጅግ አሳሳቢ ቪዲዮ ነው። እስከ መጨረሻ ኮፒሊንግ ሼሪ ፖስት እያደረጋችሁ ተከታተሉኝ። ይህ ግለሰብ በአዲስ አበባ አስኮ ብርጭቆ ኮንዶሚኒየም ብሎክ 102 ክፍል ላይ ይኖር እንደነበረ ተነግሯል። ታዲያ ዛሬ ወጣቶች ወደ ቦታው ያቀኑ ቢሆንም ወንድሙ እና ግብረአበሮቹ አስመልጠውታል። ከስፍራው እንደደረሰን መረጃ ከሆነ ወንድሙ ሻንጣውን ቀድሞ መኪና ላይ እንደጫነለትና እሱ ተሸፋፍኖ አጣድፎ መኪና ውስጥ እንደጫኑት፣ ሁለት ሽጉጥ የያዙ ሰዎች አብረውት እንደነበሩና የመኪናው አይነትም ፒካፕ እንደሆነ፣ ሰዎችም ሊያስቆሙት ሲሞክሩ ጥሶ እንደሄደ መኪናው ተነግሯል። ይህ ቪዲዮ በቁጥጥር ስር እንዲውልና የትም እንዳያመልጥ በደንብ ሼር ኮፒ ሊንክ ከሪፖስት